አርቲስት ነዋይ ደበበ ሰላም። በስንሳይ ስም ሰላም ስላም ለሆነ ይሄ የመወያያ ርዕሳችን ሊሆን አይገባም፣ ነገር ግን አንዳንዶች ሊማሩበትም ስለሚገባ ነው። እንግዲህ ይህን ያህል ለመልካም ነገር ራሳቸውን አሳልፈው ሰጥተው ዛሬ በእስር የሚንገላቱ እንደዚሁም መከራ ውስጥ ያሉ ለኢትዮጵያ ለሀገራቸው ሲሉ ብዙ የሰሩ እንዳሉ ሁሉ ኪነ ጥበብ ውስጥ ወይም አርቲስት ነኝ በማለት አብረው ከቆዩ በኋላ ያዞ እምባ ሲያነቡ ቆይተው በስተ መጨረሻ ዛሬ ደግሞ የኢህአዴግን ተቀላቅለናል የሚሉ እነ ሰለሞን ተካልኝ አይነት ሰዎችን እያየን ነው። ትላንት አብረን የነበርን፣ ትላንት በአንድ መድረክ አብሮን ሲጮህ እየነበረ እንደዚህ አይነት ሰው ደግሞ ዛሬ ይኸው፣ ብዙ ማለት አልፈልግም። የኢትዮጵያ ሕዝብ የሚያውቀው ነገር ነው። እጅግ በጣም የሚያሳፍር ነው። እኔ ይሄን ነገር እንደውም ማንሳቱ ራሱ ያሳፍረኛል። ነገር ግን ትምህርት ደግሞ መገኘት አለበት። እንደነዚህ አይነት ሰዎችን በማንሳት ሌሎች መልካም ሰዎች አርአያ ሆነው እንደሚጠሩ ሁሉ መጥፎ ሰዎች ደግሞ በመጥፎነታቸው ትምህርት ከእነሱ ህዝብ ሊያገኝ ይገባል። ከትልቅ ይቅርታ ጋር በዚህ ጉዳይ ላይ ትንሽ እንድንነጋገር እጋብዛችኋለሁ። እና ከነዋይ ልጀምር መሰለኝ። አርቲስት ነዋይ በዚህ ጉዳይ ላይ ምን ትላለህ አሁንም መቼም እኔ እዚህ በተጠቀሰው ሙያተኛም አሁን አሁን ስገመጥ ገመጥ ነው ሙያተኛ ነው ወይስ ፖለቲከኛ ነው ወይስ የየ ትግሉን አምባ ዝም ብሎ እዛም እዛም እየገባ የሄደ ነው የሚመጣበት አንድ ያበደ ሰው ነው። ግራ ይገባኛል። በቀጥታ ሰውየውን በቀጥታ ለመተርጎ ግራ ያጋባል። ምክንያቱም እጅግ በጣም ከማንኛችንም በፊት ቀድሞ የከረረ ትግል ለማድረግ የወሰነ የሚመስል ሰው እንደውም አሁን በስልጣን ላይ ያለውን መሪ የጡት ማስያዣና ፓንታ ልብሶ በሲቪው ላይ አድርጎ እየዞረ የመሸጥን ጠንካራ የትግል ስሜት እጁን በሰንሰለትና በእንትን አስሮ በብረት ውስጥ ቁጭ ብሎ የሌሎችን የማንዴላን የትግል አርዓያነት ሊላበስ ይሞከረ እኛን ሁሉ በእውነት መንፈሳችን የናበረታታ አድርጎ አሳምነውን አብረነው ሁሉ በደስታና በክፉን ብንቆም ካደረገን በኋላ ባልታሰበ ጊዜ ውስጥ ዛሬ እንደዚህ አይነት ጉናት እንዴት እንዲህ አይነት ሰው ፍጡር አለ ወይ የሚያሰኝ ይመስላል። ለምን ከማንም በላይ በአትኩሮት ይከታተሉትና ማንነቱን ይመረምሩ የነበሩት እነሱ ናቸው። እንደውም እና ታሪኩ በሙሉ እጃቸው ላይ አለ። የዛሬው ደግሞ ከዛም ደግሞ በኋላ በተለይ በምርጫው ጊዜ ልጁ የነበረውን የእንቅስቃሴ ስናይ ስዋቸው ስናይ በእውነት ነው የምልህ እጅግ ተስፋ ሰጪ መስሎ ይታየል እንደሚጠቅም እንዴት ላልበሰሉ ሰዎች ከሁሉም በላይ እንዴት ለሆዳም ሰዎችና ላልበሰሉ ሰዎች ምቹ እንደሆነ ወይም እነዚህ በደንብ ፖለቲካውን ወይ በደንብ ያንበሉ ሰዎች በዚህ በግርግር ብቻ ትናንት እንደተ እንደነበረው ጥሩ ንግግር አዋቂዎች የኢትዮጵያን ህዝብ ለመምራት እድል እንዳገኙ ወይም ቦታ እንደተሰጣቸው ዛሬም በዚህ በግርግር ስሜታቸው ይህችን ቁንጭን የሆነች ይህን ያልበሰለ ስሜታቸውን ለማረካት ሲሉ ዘለው የሚገቡበት ጉዳይ እንዴት ባልታሰበ ጊዜ አጋልጦ እንደሚሰጣቸውና የውሸት ጉሉ ትግላቸው ራቁቱን እንደሚቀር ነው ዛሬ እያሳየን። በዚህ የኢትዮጵያ ህዝ በዚህ አርቲስቱ ከላይ ጊዜው የበለጠ በዚህ ካልተማረ፣ በተለይ ከሁሉም በላይ ጠቃሚ የሆኑ ሰዎች በፖለቲካ ትግል ውስጥ እንደዚህ አይነት ሻጭ ሰዎች መኖራቸውን ካልተገነዘቡ የኢትዮጵያ የወደፊት ነገር ሰሞኑን ዛሬ ስሙን ለመጥራት በጣም አዝናለሁ። ቶሚ ሚዜ ሆኜ ሄዳርኩች ሰው ነኝ። ዛሬ ከኢሉባቦር ክፍለ ሀገር ራስ ቲያትር እንዲቀጠር ከፍተኛ ግፊት ወይም የሀሳብ እርዳታ ላተው ሙሉ ገበየው ካደረጉት ሰዎች አንዱ ነኝ። ዜማ ፈጥቼ ግጥም ስቴ እንዲዘፍን ወደ መድረክ እንዲወጣ አራዳ እያለ ልቤ መዋከቱ እያለ እንዲያስጨበጭብ እድል የሰጠሁት የአበረታታውት ያሳደግኩት ሰው ነው። ከዚያ ደግሞ ብዙ አይቆጨኝም፣ ለምን ከሙያ አንጻር የሚገባኝን ነገር አድርጌያለሁ ብዬ አስባለሁ። ከሁሉ ልጅን ትልቅ እንድናደርገው ትል የገፋፋን ግን በተለይ በኢትዮጵያ ጉዳይ በጣም ጥልቅ ተቆርቋሪ ሆነ መቅረቡ ጉዳይ ነበር። እንግዲህ ሁሉንም ዓላማ መሰረት አሳክቶታል። ትምህርቱ እንደ ባዶ ባሉ አየር ላይ እንዲሁ እንዲፈለግ አድርጎታል። ታሪክና የኢትዮጵያ ሕዝብ ጊዜውን ጠብቀው ፍርድ እስኪሰጡ ድረስ አሁንም ከመጠበቅ በስተቀር በእውነት ከዚህ የበለጠ ማለት የምለው ነገር የለም። በጣም ልቤ በጣም አዝኗል። ሌሎቹ አርቲስቶች ከዚህ ብዙ ይማራሉ ብዬ ጠብቃለሁ።